ቱ አምነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የምዕራብ ጎጃም አህጉረ ስብከት ሊቀ ጳጳስ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዋን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት ምክትል ስራ አስኪያጆች እና ሰራተኞች ጠቅላላ እንዲሁም በዚሁ ታላቅ ጉባኤ የተሰበሰባችሁት ከሩቅም ከቅርብም የእናቲቱን ቤተ ክርስቲያን ጥሪ የተቀበላችሁ አክብራችሁ በዚሁ ጉባኤ የተገኛችሁ ወገኖቻችን በሙሉ እንኳን ደህና መጣችሁ ለማለት ፈልጋለሁ። እንግዲህ ከመጀመሪያ የእናቲቱን ቤተ ታላቋን ቤተክርስቲያን ታሪካዊት ቤተክርስቲያን ጥሪ አክብራችሁ በመምጣታችሁ ትመሰግናላችሁ። ጉዳዩ ኃላፊነቱ የሁሉም ነው። የሊቃውንተ ቤተክርስቲያንም የቅዱስ ሲኖዶስም የእያንዳንዱ ክርስቲያናዊ ሕዝባችንም የሁሉም ኃላፊነት ነው። ቤተክርስቲያኒቱን ለመጠበቅ ለመከባከብ ሁሉ ኃላፊነት አለበት። እንደየ አቅሙ እንደየ እንደ እንደየ ችሎታው። እንግዲህ ሊቃውንተ ቤተ ክርስቲያን ለቤተ ክርስቲያኒቱ ዋና ጠባቂዎች፣ ተንከባካቢዎች ለቤተ ክርስቲያኒቱ አምዳ ወድዳ ሆናችሁ የምትጠብቁ ሊቃውንት ቤተ ክርስቲያን ናችሁ። እንግዲህ ሊቃውንት የጎደለውን በመሙላት የተጣመመውን በማቅናት ሲኖዶስ ደግሞ ቅዱስ ሲኖዶስ ደግሞ ይህንን ተቀብሎ የማጽደቅ የመመርመር እና ተገቢውን ውሳኔ የመስጠት ኃላፊነት አለብን። ሁላችንም ሁላችንም ኃላፊነት አለብን። እንደዚሁ ቤተ ክርስቲያኒቱን ካልጠበቅናት ማንም ሊጠብቅልን የሚችል ሰው የለም። በተለይ በዘመናችን ያለው ሁኔታ ሁላችንም እያየነው ነው ነው። ሁሉም በዚህ በሚዲያ በሕዝባዊ ሚዲያ በሚባለው ሚዲያ ምላሱን የማያሾል የለም። እንደፈለገ እንደፈለገ ትንሹንም ትልቁንም መግቢያ ካገኘ በቃ ዝም ብሎ መዝራትም የሚከለክለው የለም፣ የሚቆጣው የለም፣ የሚያርመው የለም፣ እንደፈለገ ይዘራዋል። ውፍኖት ወደ ሰይጣን ለመረከበን ትንሽ ነገር ካገኘ በአሁን ጊዜ ያለው ሁኔታ አገርን የሚያቃጥል ነው። አገሩን የሚያነድ ነው እና ለዚህ እንግዲህ ይሄ ከሆን ከመሆኑ በፊት ሊቃውንተ ቤተ ክርስቲያን ኃላፊነት አለባችሁ ቤተክርስቲያናችሁን ለመጠበቅ እስካሁን ድረስ ጠብቃችኋት የጠብቃችሁ ያኖሯችኋት እናንተ ናችሁ። የአባቶቻችንን የአባቶቻችሁን ፈለክ ተከትላችሁ ቤተ ክርስቲያኒቱን ለመጠበቅ ወጣቶቹን ተከታዮቹን በማስተማር በተለይ የገጠሪቱ ቤተ ክርስቲያን ተከታይ የቤተ ክርስቲያን ተቀባዮቹን በማሰልጠን በማስተማር በማሰልጠን የምትሰሩት ስራ በእውነቱ በጣም በጣም ትልቅ ነው። በጣም ትልቅ ነው። እስካሁን ድረስ ያለችው ቤተ ክርስቲያን ያለችው በገዛ በቤተ ክርስቲያን ሊቃውንት ነው። ቤተ ክርስቲያኒቱ ተጠብቃ ያለችው አሁንም ቢሆን በበለጠ አንደኛ ወጣቱን መንገዱን እንዳይሳሳት አቅጣጫውን እንዳይስት ካሁኑ መጠበቅ ያስፈልጋል። በጣም መጠበቅ ያስፈልጋል። አቅጣጫውን ስቶ ከቤተክርስቲያን ቤተክርስቲያን ሰልጥ ነው እንደገና ደግሞ እዛ ሄዶ ወደ ቀኛ ወደ ግራ እያለ ችግር የሚፈጥረው ሁሉ መጠበቅ አለብን ሁላችንም በእውነቱም እና የቤተ ክርስቲያኒቱን ሕልውና ልዕልና፣ ቅድስና፣ ክብር የመጠበቅ ኃላፊነት የሊቃውንተ ቤተ ክርስቲያን ነው። ቅድሚያ ቅድሚያ የሚሰጠው ቤተ ሊቃውንተ ቤተ ክርስቲያን ነው። ቅድሚያ የሚሰጠው ከዛ ደግሞ ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽደቅ ኃላፊነት አለበት። ስለዚህም አሁን ይህን ጉባኤ እዚህ በእውነቱ የመጀመሪያ ጊዜ ነው፣ እንግዲህ እንደዚህ አይነቱ ጉባኤ ሲሰበሰብ እንደሚመስለኝ፣ ይህን እንደዚህ አይነት ከፍተኛ የሆነ የሊቃውንት ጉባኤ የተሰበሰበበት ጊዜ አላስታውስም። ምክንያቱም በከፊል በከፊል ካልሆነ በቀር እንደዚሁ በርከት ያለ የሊቃውንት ጉባኤ ዛሬ ነው የምናየው እና ይህን ጉዳይ ይህን ጉዳይ እንግዲህ የቤተ ክርስቲያን ጥበቃ፣ የሃይማኖት ጥበቃ፣ የሃይማኖት ጽናት፣ የቤተ ክርስቲያናችን ስፋት፣ ዶግማና ቀኖና መጠበቅ ይህ ሁሉ የእኛው ነው። ማንም ሊቆምልን አይችልም በእውነቱ። ስለዚህ ሁን ችላ አንበለው፣ ነገሩን ያለ ጨልተኝነት አገር ያጠፋል። ስለዚህም የቤተ ክርስቲያናችሁን የራሳችሁ ሕልውናችሁ ሕልውና ለጠቅላላ ለሕልውናችንም ጭምር እኮ ነው። ቤተ ክርስቲያን ከሌለች አለን እንደኛ ልንኖር አንችልም። የቤተ ክርስቲያን ሕልውና የእኛ ሕልውና ነው። ክብረዋን፣ ልዕልናዋን፣ ቅድስናዋን ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላልፍን ምን ሰዎች እንባላለን? ይሄ በጣም ጥንቃቄ የሚገባው ነው እና ሁላችንም ለዚሁ ጉዳይ መነሳሳት አለብን፣ እንዲሁም መተኛት የለብንም። መጻሕፍቶቻችን የመጻሕፍቶቻችን ጥራትን ጥራት ያስፈልጋቸዋል ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሶር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ሳይ ሳይ ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም በጣም አደጋ ነው የሚሆነው። ከአሁን ቀደም እየተጣመምም ካለ ማቅናት አግባብ ነው አሁን ቢሆን፣ ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም በተለይ በተለይ ሊቃውንተ ቤተ ክርስቲያን ይህንን መጠበቅ የመጠበቅ ኃላፊነት እናንተ ነው ማለት ነው። እና ያው ዛሬም እዚሁ ጉባኤ ያው ታላቅ ጉባኤ ነው። ይሄ ጉባኤ እንግዲህ በዚህ በተወሰነ ለተወሰነ ቀን በምትሰነብቱበት ጊዜ ተመካከራችሁ፣ አቅጣጫ የሚያስፈልገው ነገር ካለ አቅጣጫ ማመልከት ነው የሚታረሙም ካሉ ልንነጋግርባቸው የሚገቡ ጉዳዮችም ካሉ ለቤተ ክርስቲያናችን ሕልውና ለቤተ ክርስቲያናችን ጤንነት ለቤተ ክርስቲያናችን ልዕልናና ቅድስና ክብር ታሪክ ይህ ሁሉ መጠበቅ እንዳለበት የሁላችን ኃላፊነት ነው። ስለመጣችሁ እግዚአብሔር ይባርካችሁ። ሁላችሁንም እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ ምክሩን ጥበቡን ይግለጽላችሁ። አምላካችን እግዚአብሔር ይስጥልኝ።